ሁለተኛ ቅጣት፣ ፀጉር አድማር ዛሬን አባት ለሆነ መሀል ለመሀል በመቀስ ፀጉርን ትሄድበታል። ሶስተኛ ቅጣት፣ ሁለተኛው ከፂምና ከፀጉር ትመርጣለህ። ወላሂ እኔ አምሳ ዶላር አረ ጋይስ ቅጣትን ታስተካክላል። ትሪፕልን ጸጉርን ተቆረጥ። ትሪፕል ወገን የሆነ ነገር ቃል ሻርክ ቃል አንድ ሺ ንግባ ለማስተዛዘኛ ለቁጥርም አሪፍ አይደለም። አንድ

ጨዋታው ሳያልቅ አልቀጣም። ታይም አለኝ። ኦኬ ጨዋታው ልክ ሲያልቅ ቅጣትም ትጀምራለህ። አንደኛ ቅጣት አልቀጣም ጨዋታ ሳያልቅ መሆን አዳን የአዘውና ልክ ጨዋታው ሲያልቅ ቅጣቱን ትጀምራለህ። አይ ቆይ ልክ ሲያልቅ ትነግረኛለህ። ለክብር አስበና እኔ እኮ ከማሸነፍ ወደ ኋላ አለንም። አሁን ይሄ ጨዋታ ገና ሁለት ደቂቃ እያለ ቅጣት የሰው ልጅ ሲሰጥ የንቄት ንቄት ነው። ሞት ይሻላል። እኔ ቢሆን ቲክታኬን አጠፋዋለሁ

እሱ እንደሚሸከመው አይደረግም። ሆናችን ያሳዝናል። በጣም አሳዘነ። መቼ ነው እንዲሆነው? የኛ ላይቭ አሁን ይመጣል፣ ይመጣል፣ ይመጣል። አይዞ በርታ ታፕታፕ ራሱ የሚያደርግ ሰው የለም እኮ በቃ፣ መቶ ሰው ነው ሁለት መቶ ሰው ነው ያደረገው ታፕታፕ። እኔ ስጋ አለ ታፕታፕ ራሱ አምስት ሺህ መግባት ነበር። እሺ ወንድም፣ እንኳን በሰላም እጄ ላይ ጣለልኝ ቅጣት። እኔም ሰሞኑን ጌም ተጫውቻ ላቅም ነበር ግን ጊፍት ጋር ላሬ ሙሉልኝ። አንደኛ ቅጣት እንዲሁ መቼ ድረስ አንተስ ተቀምጠህበት፣ እስኪ እሱ የሚቀመጥብህና ወንበሩን ተሸከመው። ሁለተኛ ቅጣት፣ ሁለተኛ ቅጣት እችን እዚህ በእንትን በጥቁሯለች አለች ከንፈር ላይ እች ጺምን በሷ ትክ ፊት ለፊቷን አንሳት። እስከ እሷ አድርጋ አንሳት። ይህንን እሱን ይህን እሱን ሁሉን ከላይ ያለው ሁሉን ማዘ ግደለኝ። ሶስተኛ ቅጣት አቃቃለ አቃቀለል ያለ ሶስት መቶ ቁጭ ብድግ። በቃ ወደዚያ ዙር ቁጭ ብድግ። አይ ካልክ ደግሞ ሳሀን እንትን ውሃ ምጣና እሱ ላይ ተቀመጠ። አይ ካልክ መቶ ሀምሳ ጊዜ ግድግዳ ትልሳለ። እያየን ምንድን ነው ጠራታ ጆከር መቶ ሀምሳ ሶስት መቶ ምንድን ነው ብላያም በአስራ አምስት ሺ ፖንት አስራ አምስት ሺ ማለት እኮ አንድ አንድ ኮ ተስማምተናል ከሸዋር ውጭ ያለ ያስሄዳል ቅጣትን አስተካከል ኦኬ ሀምሳ ጊዜ እሺ ግርግዳ ላይ አልስም ግርግዳ አልስም ለምንድን መልሰው ግርግዳ ወንበሩን ትሸከም ወንድሜ ወንበሩን ይዘዋል ወንበሩን ሙሉ ደቂቃውን ይዛለሽ ኦኬ ተሸከመ እንዴት ላድርገው ወደዚህ ላዙረው ወይስ ወደዚህ ላዙረው ይጨነቀ ከቻልኩት ነው እሱንም እሱንም ከቻልኩት ነው ሶስት ደቂቃ አይደለም ደብል እስኪመጣ ነው አንድ ደብል እስከሚመጣ አንድ ደቂቃ እኮ ነው። ምን ሊያደርግልኝ? ለምን ደብል እስኪመጣ ደብል የደብሉ እስኪሞላ ሁለት ደቂቃ ማለት ነው። ሁሉ ደቂቃ ነው እንጂ ስትቀጣ እኮ ነው ሰውን ምዝነት የሚኖረው ስትቀጣ ነው። የኔም ጊፍተሮች ደስ የሚላቸው በስርዓት ስትቀጣልኝ ነው። ወንበሩ ከባድ ነው ጆከር። አንድ ልጅ እኮ ነው ክበደን የምላድርግ ወንበሩ ደብል ቅጣት፣ ማንኛውም ቅጣት ደብል እስኪመጣ ነው። ኦኬ ተቀበል። እሺ አልተቀበልክም እኮ ጌሙን። ኮሜንት ምንም አይሰራልኝም። አደጋግሙ። ኮሜንታችሁ ምንም

ተቀምጨ ሳሰቃየው የነበረው ወንበር ዛሬ ላይ አናቴ ላይ ጭኖብኛል። ጆከር ትላለህ አንተ ቤት ይመጣል ራሱ። ኧረ እባክህ ቁምጣህ፣ ኧረ ቁምጣህ ትንሽ ወረድ ካልክ ፍቅር ነው የሚል እባክህ ተው። አይልም አይልም። ዘጠኝ ሰው አንዳንድ አበባ ሙሉልኝ እሺ። ዘጠኝ ሰው ዘጠኝ ሰው አንዳንዳባ ዘጠኝ ሰው ሶስት ሰው ሶስት ሰው አንዳንዳባ ሶስት ሰው ሁለት ሰው ሁለት ሰው አንዳንዳባ ሁለት ሰው ሁለት ሰው

ይሄን ነበር የፈራሁት። በኢየሱስ ክርስቶስ እየመጣ ነው ይላል። እዚህ ጋር ነው ጨዋታው። ያ ነካክተው ሌላ ነገር ግላቡን ተጫኑት። ግላቡ የሆነ አክቲቭ እንደሆነ የሆነ ነገር ትጭበት የሆነ ነገር ትችበት። ሳያልቅ እዚህ ላይ ግላቡን ተጭናችሁ ባት ደቂቃ ባለቀች ግን ቆጥሯል። ግላቡን እናንተ አበባ ትሰጣለን። የሀፍታም ነኝ ችግር የለውም። ሰላሳ አራት ሺህ ግጠን ንክ ትለያላቸው ግላቭ ያለው ሰው ግላቭ ያለው ሰው ሶላ ንሽ ባክህ እንዴት ነው? ጊፍት ሁሉ ማን ይሰጠኝ? በሞተር በምናምን አልመጡም

ኢላፍ ፋሚሊ አረታው ሀያ ሰባት ላይ ብሎ ናቸው። አንድ አበባ ግፍ አይደለ ምን ይሰራልኛል? አንድ አበባ ቆይ፣ እኔ እኮ የሚገርመኝ ጌም መሀል አንድ አበባ ምን ይሰራልኛል? አበባ ሞ